ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ፣ ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የእኛ ሀገር ወይራ አያፈራም። የእነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሂጅ የኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ ወይራ ጽኑ ነው ጽናት ይኖራችሁ ማለቱ ነው ከወይራ ዘይት ይገኛል ዘይት የፍቅር ምሳሌ ነው ፍቅር ይኖራችሁ ማለቱ ነው እንደዚሁም ሁሉ ክቡድ ይሁኑ ክቡዳን ህሊና ሁኑ ብርቶች ሁኑ ጽኑዋን ሁኑ ለማለት ነው ዘይት መብራት ይሆናል እናንተም ብሩህ ህሊና ይኖራችሁ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው ዘይት ለመስዋዕትነት ለቤተክርስቲያን ይቀርባል እናንተም ሰውነታችሁን መስዋዕት አድርጉት ለማለት